አሰላሙ አሌይኩም ወራህመቱላ በረካቱ ድና፣ የተከበራችሁ የኢትዮ ቤተሰብ እንዴት ናችሁ? ደህና ናችሁ? ፈኔጋላ አልሀምዱሊላህ፣ ደህና ነኝ። ዛሬ ደግሞ የውለየት ባለመልኩ ይዤላችሁ ቀርብ ያለው የበአል ትዕዛዝ የበአል ነው። እንግዲህ በጣም እንደምታዩት ያምራል። ይህ አባያ ናቸው አባያዎች ናቸው። እንደምታቸው በጣም ያምራሉ። ለህቷዋ ሰርፕራይዝ አድርጊልኝ ብላኝ ነው። እዚህ ጋር እንደምታዩት አባያው ነው። የራሱ ሻርፖች አሉት፣ ሂጃቦች ማለት ነው። የራሱ ሂጃብ አለው። በጣም ያምራል ሂጃቡ። ምን እንደምታያቸው እዚ ጋር ሌላም አባይ አለ። ከረራባያ ማለት ነው። ከረራባያ አሉት እንደምታያቸው፣ ከረራባያዎቹም በጣም ያምራሉ። የራሱ ሻርፖች አሉት። ሻርፖቹ እነዚህ ናቸው። የከረራባያው ሻርፕ ማለት ነው። እዚ ጋር ደግሞ ለእናቷ ሽፎን ሽፎን አዛኛለች። ሽፎን ነው ይሄ። አሁን ሰፊ ነው አደለም። ይታሰራል። እዚ ጋር ወገቡ በጣም ያምራል። ሲታሰር በጣም ነው የሚያምረው። ማች የራሱ ጉፍት አለው። በራሱ ጉፍት አለው እዚህ ጋ ማለት ነው ይሄ የሽፎኑ ጉፍታ ናቸው። በጣም ያምራል። የሽፎኑ ጉፍታ ነው እንደምታዩት በጣም ነው የሚያምረው። እዚህ ጋርም ከረል በሌላ ከረል ስላለች ማለት ነው በጣም ያምራል እንደምታዩት። ይሄ ደግሞ ሌላ ከረል ነው፣ ለእናቷ ነው። ይህንንም እናንተ እንግዲህ የሚጠበቅባችሁ ከናንተ የሚጠበቅባችሁ ማዘዝ ብቻ ነው። ሰብስክራይብ እና ላይክ እያረጋችሁ ሼር እያረጋችሁ ቻናሌን አሳድጉልኝ እላችኋለሁ። ይሄ ደግሞ የምታዩት ሻል ማለት ነው ለአባቷ ነው። ሻሎች ናቸው እነዚህ እንደምታያቸው በተለያየ ከረን አርጊላቸው ብላኛለች። እንደምታዩት ሻሉ በጣም እንደሚያምር እዚህ ጋ ደግሞ ጋቢ ያላቸው እና ተጨማሪ ደግሞ ትራስ ልብስ እንደምታዩት ትራስ ልብስ አለ። ይሄ ቀይ ቡኒ ትራስ ልብስ የመዝስ ናቸው። ኮምፕሊት ነው ያዘዘችን። እናንተ እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ቻናሌ ሰዘዙላችኋል። ኢትዮጵያ ውስጥ የትም ቦታ እናደርሳለን። ቅርብ ሀገርን ሄደን እንፈርሻለን፣ ሩቅ ሀገርን በትራንስፖርት እንልካለን። ስልክ ቁጥሬ 0988296128 ነው። በዚህ ያገኙናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።